እንግዲህ እንደተለመደው ዛሬም አጠር ያለች መልእክት ወደ እናንተ ላደርስ ነው። አንድ መልእክት የማደርሰው በዛሬው ዕለት ማለትም ግንቦት ሰላሳ አንድ ፕሮግራም ተካሂዶ ነበር። በተለይ እዚህ በዙም የተሰባሰቡ ኢትዮጵያውያኖች ጦርነት ይብቃ፣ ሰላም ይስፈን፣ አገዛዚ ይብቃ ነው ምናምን የሚል እንቅስቃሴ አድርገዋል እና ይህንን ተከትሎ አገዛዙ በምሽት ላይ በከፍተኛ ሽብር ውስጥ ነው እንደነበረ የመረጃ ምንጮቻችን የገለጹልን። ምናልባትም እንግዲህ በኢትዮጵያ ውስጥ እየተከታተልን ነበርና እዛ ያሉ መሬት ላይ ያሉ ወንድሞቻችን ሲገልጹልን ዩቲዩብ በኢትዮጵያ ውስጥ ፍሪዝ ተደርጎ ነበር፣ እንዳይሰራ ተደርጎ ነበር የተባለው በጣም በርካታ ሰው ነው የተከታተለው። በተለይ ደግሞ መሬት ላይ ካሉ ታጋዮች ውስጥ አርበኛ ዘመነ ካሴ ያስተላለፈውን መልእክት በጣም በጣም ብዙ ሰው በጉጉት ሲጠብቀው ነበር የነበረው። እኔ እንዳየሁት ኮሜንቶችንም ሄዳችሁ ማየት ትችላላችሁ። እንግዲህ አብይ አህመድ ከአውሮፓ መልስ በአራት ክፍል የተከፋፈለ በአጠቃላይ የራሱን የአገዛዙን ሚዲያዎች ያጥለቀለቀ ቃለመጠይቅ አድርጎ ነበር። ነገር ግን ስድስት ሺህ ሰው አምስት ሺህ ሰው ነው እንግዲህ በሁለት ቀን በሶስት ቀን ልዩነት የተከታተሉ እና በዚህ በይታ ድርቅ ውስጥ የገባው ጨቅላው አብይ አህመድ እንግዲህ የእሱ የሚላቸውን ሰዎች ሰብስቦ ምናልባት ኢንተርኔትን ሙሉ ለሙሉ ሊዘጋ እንደሚችል እና የስልክ ግንኙነትንም መረበሽ በመቆራረጥ ሰዎቹ የተሻለ የስልክ ግንኙነት እንዳይኖራቸው ለማድረግ ውሳኔ ማሳለፉን ነው እንግዲህ መረጃ ምንጮቻችን የገለጹልን። መቼ እንደሚሆን አይታወቅም። ነገር ግን አሁን በቅርብ ጊዜ ጀምሮ በቅርብ በአጭር ቀናት ውስጥ ጀምሮ የኢንተርኔት ሊቋረጥ ይችላል ነው ያሉን። ኢንተርኔት ከፍተኛ የሆነ ፕሮፓጋንዳችንን መቀልበስ ብቻም ሳይሆን በእኛ ላይ ከፍተኛ የሆነ የፕሮፓጋንዳ ምት እያሳረፈብን ስለሆነ፣ ስለዚህ እሱን በመዝጋት ሕልውናችንን ማትረፍ እንችላለን በሚል የብልጽግና ሰዎች ተፍተፍ እያሉ ይገኛሉ። ባለፈው እንደገለጽኩላችሁ የኢትዮ ቴሌኮም የኮሚኒኬሽን ሰርቨሩ ሴል ማድረጊያ ሰርቨሩ ማለት ነው። ያው እንደሚታወቀው የቴሌኮሙኒኬሽን ደንበኞች የሚያወሩት የድምፅ ግንኙነት በቴሌኮም ካምፓኒ በኢትዮ ቴሌኮም ሰርቨር ሴቪ ይሆናል፣ ባይዲፎልት በራሱ ማለት ነው። ስለዚህ ያ ሴቪ የሚደረግበትን ሰርቨር ነቅለው ወስደው በኢንሳ ቢሮ ውስጥ እንዳስቀመጡት እና አሁን እያንዳንዱ የኢትዮጵያ ሕዝብ የስልክ ንግግር እዛ ቸክ እንደሚደረግ እንዲሁም ደግሞ በተለይ በተለይ አማራ ክልል ላይ ያሉ ስልክ ንግግሮች አንድ ባንድ ቼክ እንደሚደረጉ ነው የመረጃ ምንጮቻችን ነው የገለጹልን። ስለዚህ ያለው አማራጭ ምንድን ነው? በአማራ ሕዝብ ትግል ውስጥ ከፍተኛ ተሳትፎ እያደረጋችሁ ያላችሁ ወንድሞች እና በአጠቃላይ የአማራ ሕዝብ የሚመጣውን የኢንተርኔት መዘጋትን ተከትሎ ሊመጣ የሚችለውን የመረጃ ልውውጥ ችግር ለመቅረፍ ከዚህ በፊት ተጠቀሙበት የነበሩ አንዳንድ ዘዴዎችን ማመቻቸትና እነሱን ለመጠቀም ብትዘጋጁ የተሻለ ነው የሚል ሀሳብ መግለጽ እፈልጋለሁ። እንግዲህ ያው በእርግጥ ኢንተርኔት በተወሰነ መልኩ ይህንን ያሰማሩትን ትናንት እንደገለጽኩት ያሰማሩትን የሳይበር ሰራዊት በትግሉ ላይ ከፍተኛ ጫና እንዲያደርግ ለማድረግ አስተዋጽኦ አበርክቷል በሚል ገምግመውት ነበር። አሁን ግን ይሄ የሳይበር ሰራዊቱ በእነሱ ላይ እየደረሰ ያለውን የፕሮፖጋንዳ ምት መቋቋም ስላልቻለ ያለው ብቸኛ አማራጭ እንግዲህ የሳይበር ሰራዊቱ ኢንተርኔት ወደሚለቀቅባቸው የቅርብ አካባቢዎችና ለነሱም ለእነሱም ፐርሰናሊ በፕሮፋይል በግለሰብ ደረጃ ኢንተርኔት ተለቆላቸው አዜሆል ግን እንዳጠቃላይ ኢንተርኔቱ እንዲቋረጥ ሊደረግ ስለሆነ ባካችሁ የአብይ አህመድ ሰላሳ ሁለት ሺህ የሚጠጉ የደህንነት አጫፋሪዎች ወይም የሳይበር ተቀጣሪዎቹ የነሱ ብቻ ተትቶ ሌላው የኢትዮ ቴሌኮም የኢንተርኔት አገልግሎት በተለይ በአማራ ክልል እንደሚዘጋ ውሳኔ ላይ እንደተላለፈ የመረጃ ምንጮቻችን ለሕዝብ አድርሱ ብለው አድርሰውናል። ስለዚህ በጥንቃቄ ነገሮችን ከልሳችሁ ራሳችሁ እንድታዘጋጁ የሚል መልእክት ማስተላለፍ እፈልጋለሁ። ይሄ ነው እንግዲህ የዛሬው መልእክቴ። አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ።